እግዚአብሔርን የእውነት ምትወጂው ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀን ታጥፈጣቁ በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መድረግ ስላለበት እናደርጋለን። የምር እግዚአብሔር ናፍቆን እግዚአብሔር ማውራት አምሮን ጸሎት አድርገን እናውቃለን? ድሮ ልጆች እያለን ከትምህርት ቤት ስንመጣ ቤት ውስጥ ስንገባ እናታችን ስትኖርና ሳትኖር ልዩነቱ ይለያያል አይደል? ስሜቱ በጣም ይለያያል። እናት ስትኖር ደስ የሚል ስሜት፣ ምንም ባታደርግልኝ መክሰስ ባያስፈልገንም እንኳን ባዶ ቤት ከመግባት እናታችን ያለችበት ቤት መግባት ደስ ይላል። ልክ ያ ስሜት እንደሚናፍቀን ልክ እናታችን ለማየት እንደምንጓጓ እግዚአብሔርን ለማናገር እንጓጓለን። የምንወደውን ሰው ለማናገር ከምንወደው ሰው ጋር ለማውራት እንደምናፍቅ እግዚአብሔርን ለማናገር እናፍቃለን። የምር ከልቡ እግዚአብሔርን የሚወድ ሰው ከልቡ የሆኑ ቅዱሳን የሚወድ ሰው ማየት ያስቀናል። ጸሎታችንም፣ አገልግሎታችንም ሁሉ ነገራችን የግድ መደረግ ስላለበት የምናደርገው እንጂ የምር ፍቅር ኖሮን የምናደርገው አደለም አይደለም። ብዙዎቻችን መንግሥተ ሰማያት ባትኖር ነው እግዚአብሔር እናፍቀዋለን? እሱ የማይመግበን እሱ የማይጠብቀን ቢሆን ከሱ ምንም የምናገኘው ነገር ባይኖር ናፍቆን ጓጉተን እንሄዳለን? እንዳልን በእግዚአብሔርና በእኛ ፍላጎት መካከል በእኛ ምርጫ መካከል መምረጥ ሲኖርብን የምር እግዚአብሔርን እንመርጣለን? ከራሳችን አጉድለን ከራሳችን ቀንሰን። ፍቅራችን ይውሸት የእውነት እግዚአብሔርን መውደድ ካልቻለን ደግሞ ጥቅም የለም። እግዚአብሔር ማፍቀር እግዚአብሔር መወደድ መቻል የሁሉ ነገር መጀመሪያ፣ የሰጠችን ህግ እኮ እናት ጌታችን መጣና፣ አንዱ ፈሪሳዊ ጌታ ወይ ከህግ ሁሉ የምትበልጠው ህግ የትኛዋ ናት ብሎ ጠየቀው። ጌታችን ሲመልስለት፣ ጌታ አምላክን እንደ ነፍስ አድርገው ወደድ፣ በሙሉ ኃይል በሙሉ ጉልበት ወደድ የሚለው ህግ ይበልጣል። አይታችሁ ከሆነ ግን አስሩ ትዕዛዝ ላይ እንደዚህ አይነት ህግ የለም። ጌታችን እንደዛ ያለው የአስሩ ትዕዛዝን ስንጠቀላቸው፣ ወይ ፍቅረ እግዚአብሔር፣ ወይ ፍቅረ ቢጽ። ከዚህ ቀጥሎ ደግሞ እግዚአብሔር ወደድ ከሚለው ህግ ቀጥሎ ደግሞ ባልንጀራ እንደራስ አድርገው ወደድ የሚለው ህግ ይበልጣል ብሎ ጌታችን እንዳስተማረ ማለት ነው። እግዚአብሔርን ከልቡ ሞደል የቻለ ሰው ሁሉን ነገር ማሸነፍ ይችላል። እግዚአብሔርን ለእግዚአብሔር ያለው ፍቅር እውነተኛ ጀኑን የሆነ ሰው የሆነ ነጠላ ምን ለብሰው ሰው ሰዎች፣ እንዲያውም ካልሆነ ከበሮ ይዘን ምን ይሽከረከረው? ለምንድን ነው እግዚአብሔር ደስ እንዲለው? በጣም የሚያምር ልብስ ለብሰ በእኛ ልብስ ደስ እንዲሰኝ ነው። አይደለም ሰዎች እንዲያውም ሁሉን እግዚአብሔር ብቻ እንዲወደን እግዚአብሔር ብቻ እንዲያይን ማድረግ ከቻልን ያው

ወደ እግዚአብሔር መጸለይ ያስፈልጋል። እውነተኛ ፍቅር ለእግዚአብሔር ያለው ሰው ሌላ ምንም ነገር ሊፈብግ ስለማይችል